በቅድሚያ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስ ፓትርያሪኩም ዝምታቸውን ሰበሩም። የቤተ ክርስቲያንን ዶግማ ቀኖናን እንዳይበረዝ መጠበቅ የሊቃውንቱ ግዴታ እንደመሆኑ መጠን ተቆጭ አልባ አካላት እንደፈለጉ እንዳይሆኑ ማድረግና ቤተ ክርስቲያንን የመንከባከብ ኃላፊነት የሊቃውንቱ ነው ሲሉ ብፁዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያሪክ በመክፈቻ ንግግራቸው ተናገሩ። ሚያዚ 2 ቀን 2017 ዓ.ም በጉጉ ሲጠበቅ የነበረው የዝክረኒቅያ ጉባኤም ዕለቱ ደርሶ ሊቃውንቱ ታድመው ምርሃ ግብሩ ተጀምሯል። በቅድስት ቤተ ክርስቲያን ወቅታዊ ጉዳይ ለመመካከል ከሀገሪቱም ሊቃውንቶች የተጠሩ ሲሆን በርካታ ከመላገሪቱ የተጠሩ ሊቃውንት እነሆ ሚያዝያ ሀያ ቀን በዛሬው ዕለት በመንበረ ፓትርያሪክ ጠቅላይ ቤተ ክህነ ጽሕፈት ቤት ተገኝተዋል። መርሃ ግብሩ በብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መሪነት የመንበረ ፓትርያሪክ ቅድስተ ቅዱሳን ማርያም አገልጋዮች ጸሎተ ወንጌል አድራሽነት ተከፍቷል። በውይይት መርሃ ግብሩ ብፁዕ አቡነ አብራ የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡረ ዕድ ኤልያስ አብርሃ የመንበረ ፓትርያሪክ ጠቅላይ ቤተ ክህነት ጽህፈት ቤት በመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ ቀሲስ የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽህፈት ቤት በማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎችና ምክትል ኃላፊዎች ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ጥሪ የተደረገላቸው ሊቃውንተ ቤተ ክርስቲያንና መንግዶች ተገኝተውበታል። የጉባኤውን መጀመር ያበሰሩት የሊቃውንት ጉባኤ ዋና ሰብሳቢ ክቡር መጋቢ ብሉይ እዝራ፣ ይህንን ልዩ ጉባኤ ያዘጋጀንበት ዋና ዓላማ ትናንትና የነበረው የቤተ ክርስቲያንን ልዕልና፣ ቅቡልነት ዛሬ ጥያቄ ውስጥ ገብቷል። በተጨማሪም ይህን ዘመን ጠያቂ ትውልድ የበዛበት ነው። ስለዚህ የጉባኤው መሥራት የቤተ ክርስቲያን ልዕልና የሚያስመልስና የትውልዱን ጥያቄ የሚመልስ ጉባኤ እንዲሆን ነው ብለዋል። ከዋና ሰብሳቢው መልእክትን በመቀጠል ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርናም የሰሜን ጎጃም ሊቀ ጳጳስ የጉባኤውን የመክፈቻ ንግግር ሲያደርጉም የደገኛውን ንጉሥ ቆንስጠንጢኖስን ሐሳብ በማንሳት ንጉሡ ከማንኛውም የውጭ ጦርነት ይልቅ የእርስ በእርስ ጦርነት የከፋ ነው፣ በውጭ ከማደርገው ጦርነት የመረረ ነው፣ ስለዚህ አባቶቼን አደራ ብለው ሰላምን ለመመለስ መለያየት ለማጥፋት ነገ ዛሬ አትበሉ በሚል ተነስተው ሊቃውንቱም ሰላምን የሚመሰርት ስራ ለመስራት ወደ ኋላ አንልም ይልቁንም ስለ ህዝቡ ለመናገር ዝም አንልም ብለዋል። ከብዙ ጠቅላይ ስራ አስኪያጅ የመክፈቻ ንግግር በመቀጠል ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የቤተ ክርስቲያንን ዶግማ ቀኖና እንዳይበረዝ መጠበቅ የሊቃውንት ግዴታ እንደመሆኑ መጠን ተቆጭ አልባ አካላት እንደፈለጉ እንዳይሆኑ ማድረግና ቤተ ክርስቲያንን የመንከባከብ ኃላፊነት የሊቃውንቱ ነው ብለዋል። ሊቃውንቱም ሐሳቡን እንደ ተጋሩት በጭብጨባም አሳይተዋል። በመጨረሻም ሁሉም የቤተ ክርስቲያን መጻሕፍት በሊቃውንት ጉባኤ በኩል ማለፍ እንዳለባቸው አስታውሰው የረፋዱ ፕሮግራም በቅዱስነታቸው ቡራኬ ጸሎት ተጠናቋል። የተወዳችው ቤተሰቦቻችን ዝክረ ኒቅያ ሀገር አቀፍ የጉባኤ ቤት መምህራን ሊቃውንት የቤተ ክርስቲያን የምክክር ጉባኤ በቅዱስ ፓትርያሪኩ ቡራኬና ጸሎት የተጀመረ ሲሆን ይህም እጅግ ተስፋ ሰጪ ለቤተ ክርስቲያናችን መጻይ ዕድል የሚወስን አሁን ያለንበትን ሁነት አስረግጦ መልስ የሚሰጥ አባቶቻችን ሊቃውንት የታሉ ለሚለው ጥያቄም በቂ ምላሽ የሚያሰጥ ነው ሲሉ እጅግ በርካቶች ተማምኖበታል፣ ተብለዋል። ከመላ የሀገሪቱ ክፍል ያሉት ሊቃውንቶቻችን ወደ አዲስ አበባም ወደ መንበረ ፓትርያሪክ ጠቅላይ ቤተ ክህነት መጥተዋል። በአንድነት መክረው በአንድነት የሚወስኑትም ውሳኔ እጅግም ተስፋ ሰጪ ይሆናል በማለት በርካቶች አምነዋል። ብፁዓን አባቶችን ጨምሮም ቅዱስ ፓትሪያሪኩ የተገኙበት የመክፈቻ መርሐ ግብሩ ነው የጀመረ ሲሆን በቀጣይም እጅግ ብዙ ነገሮችን እናነሳለን ብለን እናስባለንም ሲሉ በርካቶች የተናገሩ ይገኛሉ። እኛም